በጣም ነው የምንቀው ባይዘው፣ የኢትዮጵያ ሕዝብ በጣም ነው የምንቀው። እኔ እንደ ኢትዮጵያ ሕዝብ የምንቀው የለም። በጣም አስመሳይ ስለሆነ፣ ወራዳ ስለሆነ፣ ድሃ ስለሆነ፣ ራሱ የዛ ማህበረሰብ አካል እስከሆንክ ድረስ አዳምጣ፣ ይበቃ፣ በተቆርጠኛ አይገባም። የዛ ማህበረሰብ አካል እስከሆንክ ድረስ ድዳ፣ ሕዝብን እንደ ሕዝብ ማስደብ ካንተ የሚጠበቅ አይደለም። ኢትዮጵያዊን ማመን የለብን ሌባ እና ዘረኛ፣ ሞላጫ፣ ድዊ አሁንም ትክክል ላይ እያልከኝ ነው። ሞጣ ለምን ዝም አትልም? ዝም ነው ማለት። ባለጌ ና ጨዋ ቢጣሉ ባለጌ ያሸንፋል። ጨዋ የማይጥሳቸው ይሞራል ልናዎች አሉት። ባለጌ ግን ያሰበውን ከማድረግ የፈለገውን ከመናገር የሚያግደው ምንም ነገር የለም።